መንገድ የሚሰራ መሐንዲስ በሜዳ ላይ መንገድ እየቀየሰ ተራራ ጋር ሲደርስ ሶስት አማራጭ አለ። አንደኛው አማራጭ ተራራን ፈርቶ መቆም ነው፣ የመንገድ ስራውን ማቋረጥ። ሁለተኛው አማራጭ ከተራራው በላይ ወጥቶ መንገድ ማስቀጠል ነው። ሶስተኛው አማራጭ ተራራውን በርብሮ ሾለቆ ሰርቶ መንገድ ማስቀጠል ነው። ተራራን ፈርቶ የሚተው የመንገድ ቀያሽ መንገድ ይጀምራል እንጂ አይጨርስም፣ ተራራውን ባይፈጥረውም። ተራራውን እሱ ለሚፈልገው ነገር ማዞር የዛ መሐንዲስ ግዴታ ነው። የመደመር ትውልድ ሆይ በርካታ ችግሮች፣ በርካታ ተራራዎች ከፊትህ ያሉ ቢሆኑም እነሱን ሲያስፈልግ ቦርቡረህ፣ ሲያስፈልግ ተሻግረህ ብልጽግናንና እድገትን ለኢትዮጵያ ማረጋገጥ እንጂ በፈተና መቆም አይቻልም።